ክርስቶስን ፍቅር ለማሳሰብ ብቻ ነው። እግዚአብሔር አምላካችን ገና ኃጢአተኞች ሳለን አንድያ ልጁን መተኪያ የሌለውን ወደዚህ ምድር ላከ። ገና ጠላቶቹ ሳለን፣ ገና በደለኞች ሳለን፣ እኛ ሳንፈልግ በተግባራችንና በኃጢአታችን ሙታን በሆነን ጊዜ እንኳ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ሕይወትን ሰጣል። ሕይወት ደግሞ በልጁ በኢየሱስ ክርስቶስ ብቻ ነው። ወገኖቼ ምንም ብንሆን በኃጢአት የወደቀን የቱንም ያህል ተስፋ ቢሶች ብንሆን ተወደናል። እግዚአብሔር ወዶናል። መውደዱንም ደግሞ ኢየሱስ ክርስቶስን በመስጣት ገልጾናል። ስለዚህ ዛሬም ይወዳችኋል። ዛሬም ይጠራችኋል። ዛሬም ይህ አልበረተም። ዛሬም የፍቅሩ እንጆች ተዘርግቷል። በምንም አይነት በደል ውስጥ ብንሆን ተስፋ ቆርጠን ቀኑ ጨልሞብን ነጊያችን ስንመለከት ምንም አይነት የመዳን ተስፋ ያለን ብንሆንም፣ ወገኖቼ ዛሬም ተስፋ አላችሁ። ዛሬም የሚነት በር ተከፍታለች። ዛሬም የመዳን በር አልተዘገችም። ዛሬ በሕይወት ካለ እድል አለ ወገኔ የመዳ ዛሬ በሕይወት አንተ አለ ማለት ሌላ ዕድል መኖሩ አመልካች ነው። እግዚአብሔር ይህን ዕድል የሰጠው ይህንን ጊዜ የሰጠው አንተን ስለሚወድ ነው። ይህን ቃል መስማት በራሱ አንተ እድለኛ ነህ ማለት ነው። ወደ ነቼ ይህ እድል ካለፈ በኋላ ነገ ጸጸት እንዳይሆን፣ ነገ ጸጸት እንዳይሆን ዛሬ ቃንሳለህ በዚህ እውነት እንድታምንና ንስሐ በመግባት ወደ እግዚአብሔር እንድትመለስ ዛሬ እግዚአብሔር በእኛ ሆኖ ጥሪውን ያሰማሃል። ዛሬ እግዚአብሔር በእኛ ሆኖ ጥሪውን ያስተላልፋል። ጌታችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። እነሆ ቀን ሳለ የላከኝን ለአገር ጊዘ እንዲቀፈኛል አለ። ማንም ሊሠራ የማይችልበት ሌሊት ትመጣለች አለ። ይሄ ማለት ይሄ ማለት ማንኛውንም ነገር ማድረግ ችሎ በህይወት እስካለን ብቻ ነው። ከሞተን በኋላ ምንም ማድረግ አንችልም። ንሳ መግባት፣ ወንጌልን መስማት በህይወት እስካለን ድረስ ብቻ ነው። ማንም ሊሰራ የማይችልበት ወንጌልን እንደዚህ የመስማት እንዲልማ ታገኝበት ዘመንና ጊዜ፣ ወቅት፣ ሰዓት ትደርሳለች። ዛሬ ንሳ ግባ፣ ና ይወዳሃል። የቱንም ያህል በበደል ውስጥ፣ የቱንም ያህል በኃጢአት ውስጥ ታስሬ ሰፊቀ ያለ ምትሆንም ወገኖቼ ወንድሜ ሆይ ከአንተ የመዱ የደሙ የማዳኑ ጉልበት ይበረታል። የማንጻቱ ጉልበት ይበረታል። መጽሐፍ ሲናገር አንደኛ ዮሐንስ አንድ ሰባት ላይ የኢየሱስ ክርስቶስ ደም ዛሬም ትኩስ እንደሆነ ዛሬም ከኃጢአት ሁሉ የሚያንጽ እንደሆነ ሻወራል። ከኃጢአት ሊያጥኒ ነው የሞተው ከዘላለም ሞትና ፍርድ ሊታደጊ ነው የሞተው። ደግሞ አማላጅ እሱ ነው። ምክንያቱም ከእግዚአብሔር ጋር እኛን ሊያስታርቀን አምላክ ሰው ሆኖ ወደዚህ ምድር መጣ። አምላክ ስጋ ለብሶ ወደ ምድር መጣ፣ ወረደ፣ በሰው አምሳል ተገኘ። ራሱን ባዶ ያደረገ በመስቀል ሞት በመስቀል ተንጠልጥሎ በሰማይና በምድር መካከል ተተረክሮ ሞተ። ሽንሉ ያደረገው የኔና ላንቴ ነው። ወገኔ ሽኒን የከፈለው አምላክ የተዋረደው ላንቺ ነው። አምላክ የሞተው ላንቴ ነው። ሊያድነን ለምን ባጢአት ትሞታለ ሰይጣን ገዳይ ነው። ዓለም ገዳይ ነው። ዓለም አጥፊ ነው። ህይወትን ሊያጠፋ ነው። ነፍስን ሊያጠፋ ነው። ኢየሱስ እንዲህ ብሎ ተናገረ። ሌባ አለ ሌባ አለ፣ ልገል ሊያርድ ሊያጠፋ እንጂ የሚመጣው ስለ ሌላ ስለ ምን ይመጣና ነው? እኔ ግን ወደ እናንተ የመጣሁላችሁ አለ፣ ሕይወት እንዲበዛላችሁ መጣሁ አለ፣ ሕይወት እንዲሆንላችሁ መጣሁ አለ። ኢየሱስ የሚጠራህ ከሱስ ሊያድን ነው። ከስቃይ ሊያድል ነው። ሊያሳርፍ ነው። እውነተኛ ዕረፍት የምታገኘው በኢየሱስ ስትሆን ብቻ ነው ወገኖ